የሰውን ህይወት ሊያበላሽ ስንት የተለፋብን ነው። ብራዘር እንዳንተ ሰው አምቼ ቁጭ ብዬ ቢሮ እንደዚህ ታቼ አይደለም እዚህ የደረስኩት። ጥሬ ነው በራሴ የመጣሁት፣ ሰው ተሳድቤ አይደለም። እና ደግሞ ለሴት ልጅ ሬስፔክት ይኖረ። ማን እንዳላክ አውቃለሁ፣ ማን ብር ከፍሎ ቪዲዮ ስራ እንዳለ አውቃለሁ። ፋር አይደለውም እና ደግሞ በስም ማጥፋት ጠበቀኝ የመላክ እችላለሁ ማስያዝ እችላለሁ ብዙ ሰው ስለኔ ቪዲዮ ሰው አለ ፍቱ በቃ ላሽበ ሌላ ሰው ላይ ሌላ ሌላ ሰው አለ ብዙ ሰው አለ ሌላ ማለት በጣም ብዙ ሰው አለ በጣም ብዙ ሰው ላይክ አይናችሁን የጋጣሉብኝ አንድ ኖርማል ሰው ነኝ እኔም ገባችሁ ነገሩን ፐርሰናል አድረገው ለምንድን ነው ፐርሰናል ያደረገው መናገር ካለበት እኮ በስነ ስርዓት ቢናገር እሽ ችግር የለውም። አወራሩ ምንድን ነው ያደረገው መስላችሁ ፐርሰናል አረገው እኔ ደግሞ ፐርሰናል እንዳደረገው ልጁን ብቻ ወክዬ መናገር እችላለሁ እንደ ሚዲያ ሳይሆን በቃ ልጁን ብቻ ያለበት እጄ መጠየቅ መብት አለኝ ለቃላቱ ለንግግሩ ማለት ነው ገብቷቸዋል እኔ ለእናንተ በጣም ክብር ስላለኝ ነው እና ደግሞ ብዙ ሰው ብቻ ታውት ኢትስ ኦኬ ችግር የለውም ገብቶኛል ታይሚንጉ ገብቶኛል። ለበጎ ነው። አሁን ቦት ስለተጀመረ ሰው ቦት እንዳያደርገኝ ነው። ላይክ ይሄን ነገር ሌክስ ይሄን እናት ይሄን ሹ የፈጠሩት ጌታ ምስክሬ ነው። እኔ ገብቶኛል ታይሚንግ አይተው ነው አሁን ይሄን ነገር እና ተከፍላችሁ ምናምን ነው እዚህ ቪዲዮ እየሰሩ ያሉት። ራሱ የሆነ ሰው ቪዲዮ ብር፣ ይሰጣቸዋል ከዛ እንደዚህ እንደዚህ አይነት ቪዲዮ ስሩ ይባላሉ፣ ከዛ ቪዲዮ ይሰራሉ። ጭራሽኩ ምንም አይጋንን ነገር እኮ ነው ላይ እያነሱ እሹ እያነሱ እንደዚህ ጃኒ ሆነች። አይ ቲንክ እኔ ቫይራል ነኝ፣ ስለ እኔ ሲሰሩ ቫይራል ይወጣል ቪዲዮአቸውን ስለኔ የሚሰሩትን ገብታችሁ ዩቱማ መቶ አንድ ላይክ መቶ አምስት ላይክ መቶ አስር ላይክ ላይክ ከመቶ አያልፍም ላይካቸው በእኔ ቪዲዮ ሲሰሩ ደግሞ አንድ ሚሊዮን ይኖራቸዋል መቶ ሺህ ላይክ ገብሬ ምን ሰርታ ነው የጂጂ ክያ ልጅ እመረጣለሁ ብላ የኦሮሞ ኦሮሞ እኮ አይደለችም የጂጂ ክያ ልጅ ጉራጌ ነው ስልጤ ነው ባሉ አሉ ኦሮሞ አይደለችም የኦሮሞ አዋርድ ላይ ካልተሸለምኩ ካልገባው ብላ ጠላቴ። እንደዚህ ከፈረስ ጋ ከፈረስ ጋ ፈረሱ ተመርጦ ቁጭ ጥርሷ ራሱ ስትስቃይ። ወይ ሞዴል አላዩ ሞዴል የውጭ ሀገር ሞዴል ጥፍርሽ የሚበላ መሆን አለበት። እንኳን እንደሷ ስትስቅ የዝንጀሮቷ እሷን ትሸለማለች ብሎ መገመቱ ወይ መዳን ያለም፣ አሁን ማንም ማንን ነው ሰብስበው የመረጡት? እነሱ እነዚህ አዋርድ የምትባሉ የሰበሰባችሁትን ቼክ አድርጌ እቃቅጣችሁ አለሁ። የማይሆን ነገር ሰርታችሁ ከሆነ ጂጂክያ ምትባል የምትባል ቲክቶክ አፈላች ሆዷ ትንጥቆ ሞባይል መደበቂያ የያዘችውን ትልቁን ስንጥቅ ሆዷ እያሳየች ፈነዳች። መልሳ ቦታዋ ተመለሰች። አራት ማዕዘን ጋንድያ ማለት ነው። ጂጂ ክያ ቲክቶክ ላይ ሌላው ፍሬ የምትባይ ልጅ ፍሬ የምትባይ ልጅ ጀርመን ያለሹ አርሽ ለቀልቂ እኛ አልቅሰን ሰው ያደረግንሽ የኢትዮጵያ ሙሉ ህዝብ ላለሽበት፣ ቁመና ለምትቆሚበት፣ አሁን ላለሽበት ህዝብ ተሰብስቦ ላንቺ አልቅሶ ለአንቺ ስንት ነገር ተደርጎልሽ ዛሬ ወተሽ አንቺ ፋኖን የመስ ሞራል ካገኘሽ አንቺ ባለ ይሄ ብልግና ነውርሽን ከጂጂ ጋር ስት ድሮ ካህያ የተማረች ምንድነው እንትን ምን ተምራ ትመጣለች? እንደተባለው ተረት ከጂጂ ክያ ጋር ስትቆሚ ሞራል ሞራል ተሰምቶች ፋኖን የመናገር ሞራቱ አይደለም ስሙን መጥራት ብሽም አንቺ ክብርሽን ይዘሽ ተቀመጪ፣ ክብርሽን ይዘሽ ተቀመጪ። የመናገር ሞራል ከህያ የተባ ምንድነው ውላ የመጣች ውርንጭላ ምን ትሆናለች ነው የሚባል ተረት አለ። ስዳፒ አስቀይምሽ ጃፒን እርገ ግን ፋኖን የመናገር ሞራል ማንም የለውም። ማንም የለውም። ሞራል የለናችሁም የመናገር የጊዜ ጉዳይ ነው ባለ ረሳሹ ጂጂሽን ያስቀማችሽ፣ ጂጂክያ ኦኬ፣ ዌ አንደርስታንድ። እዛ ስትኖሪ ብትሰሪ ስራም ብትሰሪ አታሰራሽም፣ እሷ ጋር አብረሽ መሆን አለብሽ። አንደርስታንድ አድርገንሻል። አብረሽ መሆን ትችያለሽ፣ አብረሽ ማካሄድ ትችያለሽ። ነገር ግን ከጂጂክያ ጋር ስለዋልሽ ፋኖን የመናገር ሞራ ምኮ ነው የምትባየው? እስቲ ኦሮሞቹን ባለፈው ስትሳደቢ ሲነግሯትን ማሰማ አረቂያ ድሮስ አረቅ የሚጠጣ ሴት ምን መላ አለው? ሰካ ማለት ነው። አዋ እኔ እኮ ይሄ አዋርድ የሚያዘጋጁ ሰዎች ቅድስ ሚካኤል አዋርዳችሁና፣ ሲጀመር ማን አባታችሁ ናችሁ? አዘጋጅ ያላችሁ ካዘጋጃችሁ ደግሞ ቲክቶክ ላይ ይሄ ታይቶ ማይታወቅ ፊት፣ ይህም ፊት አሌዮ ፊት ለፊት እየሰበሰባችሁ አዋርድ ላይ የምታመጧቸው ሰዎች አይገባኝ። የቲክቶክ አዋርድ ሰብሳቢዎች ማት የሰበሰባችሁ ማለት ነው። ስነስርዓት ይዛችሁ አዋርድ ላይ ባትሸለምም ብትሸለምም ለልጅቷ ሞራል ለምን አታስገቧትም? ሴት ልጅናት ልጆች አሏት። ቲክቶከርነኝ ብላ ታምናለች። ቲክቶክ ላይ ግን የሰራችሁን ወፍ አላየሁም የኦሮሞ ልብስ ከማስተዋወቁ ውጪ ግን ለምን አታስገቧትም? ምናችሁ የሚነካ ነገር የለም። እሷ ደግሞ ሁሉ የሆን ነገር ሲደርስባት ልጅ ልጅ ስላለኝ ልጅ በሽታ መሰላት እንዴ? ማንም ይወልዳል። በያጌጅ በ14 በ12 በምናምን ይወልዳል እኮ ኢትዮጵያ ውስጥ ገጠር ውስጥ እኮ አግብተው ለአቅመ ሔዋን ያልደረሱ ህፃናቶች ወልደው አግብተውትን። አንቺ ለዛውም የኢትዮጵያ ህዝብ ረዳሽ የሆነ ነገር ይፈጠር ልጅ ስላለኝ ልጅ ቁስል መሰለሽ እንዴ? ይሹር ፕራውድ በልጅሽ ፕራውድ ነው መሆን ያለብሽ። አድጋልሻለች፣ የኢትዮጵያ ህዝብ አንስቶሻል። ስራሽን መስራት የሆነ ነገር በተፈጠረ ቁጥር እኔ ለምን አልተመረጥኩም ብሎ ማልቀስ ምንድን ነው? ልጅ ከዚህ በላይ ምን ያድርግሽ? የኢትዮጵያ ህዝብ አነሳሽ አደል? አሁን ደም ቲክቶክ ላይ እኛም የለንም። ቲክቶኩንም እያሞቀ ያለው አዶናይ ነው። እኔ አዶናይ ቢሸለም አዶናይ ቢያሸንፍ ደስ ይለኛል። ስግጥ ፍምስ እያለ ስግጥ ፍምስ ብሏል። በዛ ላይ ጃኒን የመሰለች ቆንጅዬ ልጅ። ጆን ዳንኤል እስር ቤት ገባ እሷን አገኘ። ጆን ዳንኤል እስር ቤት ውስጥ ሚሊዮን ይማኛ ቀርቅሮ እዛ አስገባው ጃኒም አየር ላይ ምን ላድርግ እንዴት ላድርግ ባለችበት ሰዓት አዶናይ አገኛት። አዶናይ ፍስ አደረገ። ካይድር ስምንት ኪሎ ደግሞ በየስ ስቶሩ እየመጣ ጆከር ትግሬ ነው ይለናል። ሰምተናል፣ እኛ ድሮም ሰምተናል። የጆከር ወንድም የእንትን አግብቶት ነበረ። ማን ነው የከድር እህት የጆከርን ወንድም አግብታ ነበር። የጆከር ወንድም በመርከብ ሲሄድ ሞቷል አለ። ከአራት ወር ነው ከስንት ወር በኋላ፣ ከአራት አመት በኋላ ጠብቃ መሞቱን ካረጋገጠች ሐዘኗን ስጨርስ አግብታ አሜሪካን ሄደች አለ። እሺ ጆከር ትግሬ መሆኑም በየሶስት ወሩ በየስድስት ወሩ እየመጣ ዋናው መታገሉ እኮ ነው። ለአማራ ከታገለ ትግሬ እኔ ጉራጌ ነኝ፣ ለአማራ ብታገል ማን አባቱ ነው የሚከለክለኝ? ወይ ጆከር ትግሬ ነው እና እኔ እኮ ማንነት የምትቀያየሩት እዚህ ቲክቶክ ላይ እየመጣችሁ ማንነት የምትቀያየሩት ነገር ነው የማይገባኝ። አምሳለጋ ጥጋቡ ሚኪ ኦሮሞ ነው። ድሬሳ ጆከር ተክላይ ነው፣ ተክላይ ነው ስሙ አሉ። ወይሄ ቲክቶክ፣ ወይሄ ቲክቶክ። እኔ ሮምዬ ብቻ ኮነኝ ያለኝን ሁሉ ነገር ዘርግፌ የምነግራችሁ እንዳለ የጀርባ ሲታይ እንዳለ ስማቸው ሌላ። ጆከር ተክላይ ነው ስሙ አሉ።